የመጽሐፍ ቅዱስ ትረካ ኦሪት ዘፀአት ምዕራፍ አስራ ሶስት ላይክ በማድረግ ጀምሩት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፦ በእስራኤል ልጆች ዘንድ ከሰውም ከእንስሳም ማሕፀንን የሚከፍት በኵር ሁሉ ለእኔ ቀድስልኝ የእኔ ነው። ሙሴም ሕዝቡን አለ፦ ከባርነት ቤት ከግብፅ የወጣችሁበትን ይህንን ቀን አስቡ፣ እግዚአብሔር ከዚህ ቦታ በብርቱ እጅ አውጥቷችኋልና፤ ስለዚህ የቦካ እንጀራ አትብሉ። እናንተ ዛሬ በአቢብ ወር ወጥታችኋል። እግዚአብሔርም ለእናንተ ይሰጣት ዘንድ ለአባቶቻችሁ ወደ ማለላቸው፣ ወተትና ማር ወደምታፈስስ ምድር፣ ወደ ከነዓናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ኤዊያውያን፣ ወደ ኢያቡሳውያን ምድር ባገባህ ጊዜ ይችን አምልኮ በዚህ ወር ታደርጋለህ። ሰባት ቀን ቂጣ እንጀራ ትበላለህ፣ በሰባተኛው ቀን ለእግዚአብሔር በዓል ይሆናል። ሰባት ቀን ሙሉ ቂጣ እንጀራ ትበላለህ፣ በአንተም ዘንድ እርሾ ያለበት እንጀራ አይታይ በድንበርህም ሁሉ እርሾ አይታይ። በዚያ ቀን ከግብፅ በወጣው ጊዜ እግዚአብሔር ስላደረገልኝ ነው ስትል ለልጅ ትነግረዋለህ። እግዚአብሔርም በብርቱ እጅ ከግብፅ አውጥቶሃልና የእግዚአብሔር ሕግ በአፍህ ይሆን ዘንድ በእጅህም እንደ ምልክት በዓይኖችህም መካከል እንደ መታሰቢያ ይሆንልህ። በዓመት በዓመት በወራቱ ይችን ስራ አጠብቃት። እግዚአብሔርም ለአንተ ለአባቶችህም እንደማለ ወደ ከነዓናውያን ምድር ባገባህ ጊዜ እርሷንም በሰጠህ ጊዜ ማሕፀንንም የሚከፍተውን ሁሉ ለእግዚአብሔር ለይ፣ ከሚሆንልህ ከብት ሁሉ ተባት ሆኖ አስቀድሞ የተወለደውን ለእግዚአብሔር ይሆናል። የአህያውን በኩር በጠቦት ተዋጀው አለ። ባተዋጀው አንገቱን ትሰብረዋለህ። የሰውን በኩር ሁሉ ከልጆች መካከል ተዋጀዋለህ። እንዲህም ይሆናል በሚመጣው ጊዜ ልጅህ ይህ ምንድር ነው ብሎ በጠየቀህ ጊዜ እንዲህ ትለዋለህ፤ እግዚአብሔር በብርቱ እጅ ከባርነት ቤት ከግብፅ ምድር አወጣን። ፈርዖን እንዳይሰደን ልቡን ባጸና ጊዜ እግዚአብሔር ከሰው በኩር ጀምሮ እስከ እንስሳ በኩር ድረስ በግብፅ ምድር ያለውን በኩር ሁሉ ገደለ። ስለዚህም ወንድ ሆኖ ማሕፀንን የከፈተ ሁሉ ለእግዚአብሔር እሰዋለሁ፤ ነገር ግን የልጆችን በኩር ሁሉ እዋጃለሁ። እግዚአብሔርም በብርቱ እጅ ከግብፅ አውጥቶናልና በእጅህም እንደምልክት በዓይኖችህም መካከል እንደተንጠለጠለ ነገር ይሁንልህ። እንዲህም ሆነ፥ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡን ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅ እንዳይመለስ ብሏልና። ነገር ግን እግዚአብሔር ሕዝቡን በዙሪያው መንገድ በኤርትራ ባሕር ባለችው ምድረ በዳ መራቸው። የእስራኤል ልጆች ከግብፅ ምድር ተሰልፈው ወጡ። ዮሴፍም፦ እግዚአብሔር ሳይጎበኛችሁ አይቀርም፣ አጥንቶቼንም ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤልን ልጆች አምሏቸው ነበርና ሙሴ የእርሱን አጥንቶች ከእርሱ ጋር ወሰደ። ከሱኮትም ተጓዙ፣ በምድረ በዳ ዳር በኤታም ሰፈሩ በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና ዓምድ ሊያበራላቸው ሌሊት በእሳት ዓምድ እግዚአብሔር በፊታቸው ሄደ የደመና ዓምድ በቀን የእሳት ዓምድም በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም የዛሬው ክፍል በዚህ ተጠናቋል በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ